እንደ አዲስ እንደ አዲስ ወይ ወይ፣ እኔ እኮ በጣም ነው የሚገርመኝ። ማምላክ ከም መማር አበሻ እንዳማረብኝ እዚህ ልቀመጥ እዛ

አሮኖ ለምን እንደዛ ይሆናል? ወንድ ተጫዋች ተጫዋችና መጀመሪያ ጽሑፍ አይቼ ነው የምታጨርሰው። ምን አልሽኝ? አትወጣም። እንዴት ነው መማር፣ ቀይ መስመር እኮ ግር መሚል መማር። እንዴት ነው ቀይ መስመር? ቀይ ችግር አለው አዩኝ ጸይ እኔ እኮ ግርም የሚለኝ እንትናይ ልክ እንዳላዩሽ እኔ ደሜን ነው መማር ልክ እንዳላዩሽ፣ ረ ያዩኛል። እኔ አድዋ ሲከበር ኢትዮጵያ ነበርኩ። ጥምቀት ቦታህዝብየድሮራሱኮሜኳለሽ ምንድን ነው ጉግል ላይ ራሱ መማር፣ የድሮ ፎቶች የድሮ ፎቶች ደግሞ ምን ችግር አለ?

ሳሃኝ ከጥቢያ ተጥዬ ተመስገን ጌታይ። ድንጋይ የጨበጡ ፈራጆች ከበውኝ ነውሬን ዘርዝረው ጌታ ፊታ ቆሙኝ ፈረደችባቸው ኃጢአትን በነሱ በሰላሚድ ብሎ ምሮኛል ንጉሱ በሰላሚድ ብሎ ምሮኛል ንጉሱ ባለውለታይ ባለውለታይ ከአመድ ያነሳኸኝ ከጥቢያ ተጥዬ ተመስገን ጌታይ የማምነ ወን አምላካው ከዋለወኒ በሰራልኝ ስራ በድሜ በዘመኒ ፍቅሩን ተሸክሟል የልብን ትከሻ ልለየ ዋልችንም እስከ መጨረሻ ልለየ ዋልችንም እስከ መጨረሻ ባለውለታይ ባለውለታ ዓመት ያነሳህኝ ከጥቢያ ተጽይ ተመስገን ጌታይ። በቃችሁ በስመ አብ ወመንፈስ ቅዱስ ዝማሬ መላእክትን ያሰማልን። በጣም ጎበ